በአረቡ ዓለም እየተነሱ ካለፉ ታላላቅ መሪዎች አንዱ ነው። የተወለደባት ከተማ የታላቁ መሪ ሰላሐዲን አልአዩቢ የትውልድ ከተማ መሆኗ ምክንያት ሆኖ እንደ አርአያ እያየ ያደገው ሰላሐዲንን ነው። ኢስላሙንና አረቡን ዓለም በአንድ ለመግዛትና አንድ ሀገር የማድረግ ጥልቅ ራዕይ ይዞ የተነሳ መሪም ነው። ከሀገሩ ኢራቅ አልፎ በመላው አረብ ሀገራት ተደማጭ የነበረ በዓለም ላይም እጅግ ጠንካራ የተባለውን ሰራዊት መገንባት የቻለ የጦር አዛዥ ነው። ለዲኑ ባለው ቀናይነት በቅርብ ጓዶቹ ይደነቅ ነበር። ለፍልስጤማውያን በነበረው ተቆርቋሪነትም ዓለም ያውቀዋል። የቀድሞው የኢራቅ መሪ ፕሬዚደንት ሳዳም ሁሴን። ውድ የቻናሌ ተከታታዮች በየጊዜው መሰል ልዩ ልዩ መሰናዶዎች እንዲደርሷችሁ ቻናሌን ሰብስክራይብ እንድታደርጉና ሼር በማድረግ ለወዳጆቻችሁ እንድታደርሱ በትህትና ጠይቃለሁ። እናም በተለያዩ ጊዜያት የመለካቸውን ዘርፈ ብዙ ፋይዳ ያዘሉ መሰናዶዎች እንድትከታተሉ ከወዲሁ እየጋበዝኩ ወደ ፕሮግራም ያልፋለሁ። ሙሉ ስሙ ሳዳም ሁሴን አብዱል መጂድ አትክሪቲ ይባላል። ከእናቱ ከወይዘሮ ሱብሃ ተልፋና ከአባቱ ሁሴን አብዱልመጂድ የሰላሃዲን አዩቤ የትውልድ ከተማ በሆነችው ቲክሪት ተወለደ። አወዛጋቢውና መከራዎች ሁሉ እየተደራረቡ ኑሮን ከሬትያጎ መዘዙበት ሕፃኑ ሳዳም የልጅነት ጊዜውን ካለአባትም ካለወንድምም ካለእህትም በእንጀራ አባተች እየተገረፈ የቲም ሆኖ ያድግ ዘንዳ የአላህ ውሳኔ ነበር። የሳዳም ሁሴን እናት ሱብሃ ጠልፋ ባለቤቷ ሁሴን የሞተባት ገና ሳዳምን ነፍሰ ጡር በነበረችበት ወቅት ነው። እርሱ ብቻ አይደለም፤ የመጀመሪያ ልጇም አባቱን ተከትሎ በካንሰር ሕመም ይህቺን ዓለም ተሰናበተ። ለሱብሃ ይህ እጅግ ተስፋ የሚያስቆርጥና የሚያሳዝን ክስተት ነበር። ጀግናዋና ልበተራራዋ ሴት ለምንም ለማንም የማትንበረከከው ሱብሃ ሳዳም ነፍሰ ጡር ሳለች ባለቤቷንና እና ልጇን ባጣች ጊዜ ሀዘኑን መቋቋም ተሳናት። በከፍተኛ ድብርት ውስጥም ተዋተች። እናም አንድ አደገኛ ውሳኔ ወሰነች፣ የጸነሰችውን ልጅ ማስወረድ። ግና ወይዘሮ ሱብሃ ጽንሱን ማስወረድ በማትችልበት ጊዜ ላይ ነበረች። እናም አወዛጋቢውና አነጋጋሪው ሳዳም ተወለደ። ሱብሃን እናቴ ብሎ ሊጠራት የሚችለው የውዱ ባለቤቷ ብቸኛ ውርስና ክርስ ነበረ ሳዳም ሳዳም ሁሴን እንደተወለደ እናቱ ሱብሃ በኢራቋ መዲና ባግዳድ ለሚኖረው ወንድሟ ኸይረላህ ጦልፋ ሰጠችው። እናም ከአመፀኛው አጎቱ ጋር የልጅነት ጊዜውን ያሳልፍ ያዘ። ይሁን እንጂ ሳዳም ከአጎቱ ጋር መኖር የማይችልበት ክስተት ተፈጠረ። አጎቱ ኸይረላህ እንዲህ ቀላል ሰው አልነበሩም። እርሳቸው የእንግሊዝን ቅኝ አገዛዝ በኢራቅ ላይ ለመደምሰስ የሚታገሉ ኢራቃዊ አርበኛ ነበሩ። እናም የእንግሊዝ መንግሥት በቁጥጥር ሥራ ውሎ ዘብጥ እያወረወራቸው። በዚህ ጊዜ እናቱ ሱብሃ ጠልፋ ልጃቸው ሳዳምን ከባግዳድ ወደ ትውልድ ከተማው ቲክሪት ወሰዱት። ኢራቅ በጊዜው የኦቶማን ኺላፍ አገዛዝ ስር የነበረች ሲሆን ከአንደኛው የዓለም ጦርነት መጠናቀቅ በኋላ በሊግ ኦፍ ኔሽን ለእንግሊዝ በሞግዚትነት ተሰጥታ ነበር። የሳዳም እናት ሱብሃ በትክሪት በምትኖርበት ጊዜ ኢብራሂም አልሐሰን የተባለ ግለሰብ ለጋብቻ ጠየቃት። እርሱ እርሷን ለጋብቻ በሚጠይቅበት ጊዜ ሌላ ሚስት እንደነበረችው ልብ ይሏል። እናም ኩሩዋ ሱብሃ እኔን ለጋብቻ የምትፈልገኝ ከሆነ የመጀመሪያ ሚስትን ፍታ የሚል ቀጭን መስፈርት አስቀመጠችለት። ኢብራሂም አልሐሰን አላቅማማም ከቶ። አንቺ ሺ በይኝ እንጂ ሦስት ጊዜ ፈትቼ አሰናብታታለሁ አለ። ሱብሃን ለማግኘት የቋመጠው ኢብራሂም እናም ኢብራሂምና ሱብሃ ተጋቡ። የሳዳም የስቃይ ጊዜም እዚህ ይጀምራል። ኢብራሂም አልሐሰን ሳዳምን እጅግ አምርሮ ይጠላዋል። የእንጀራ አባት የእንጀራ ልጅን መጥላቱ የተለመደ ቢሆንም የኢብራሂም ግን እጅግ ይከፋል። ኢብራሂም ሳዳምን አጥንት የሚሰብሩ ስድቦችን ይሰድበዋል። አካለ ጎዶሎ ሊያደርጉ የሚችሉ ድብደባዎችን ይፈጽምበታል። ሌሊት ከእንቅልፉ ቀስቅሶ ተነስ በጎቹን እሰር፣ እንሰሶቹን አሰማራ፣ አንተ ጋድሚያ ምን ያስተኛል እያለ ያንባርቅበታል። ከጣፋጩ እንቅልፍ እያቃዥ ይቀሰቅሷል እርሱ ለሳዳም እርጉም ነበር። እናቱ ከአምባገነኑ ኢብራሂም ማሰቃየት ሳዳምን ልታድነው አልተቻላትም። ምንም እንኳን ለአስጨራሽ ትረቶችን ብታደርግም፣ እናም ሳዳም ሁሴን በአሰቃቂ ሁኔታ ሰባት ዓመታትን ከእንጀራ አባቱ ጋር አሳለፈ። ኢብራሂም ሳዳምን አያስተምረውም። ቅንጣት ታህል እንኳን ክብር አይሰጠውም። እርሱ ሳዳምን የሚያየው እንደ ባሪያው ነበር። ውድ ተከታታዮቼም ፕሮግራሙን እስከዚህ ድረስ ከተከታተላችሁ መሰናዶውን ወዳችሁታል ማለት ነው። ስለዚህ አንዴ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ካደረጋችሁ ደግሞ ላይክ አድርጉና ወደ ፕሮግራሙ እንለፍ። የኢብራሂምን ማሰቃየት መቋቋም የተሳነው ሳዳም የትውልድ ከተማውን ቲክሪትን ትቶ በ10 ዓመቱ ዳግም ወደ ታጋዩ አጎቱ ኸይረላ ወደ ባግዳድ አመራ። አጎቱ ኸይረላ ተልፋ ሳዳምን የአረብን ብሔርተኝነት ወደሚያከነቅነው ትምህርት ቤት አስገቡት። ሳዳምን በትምህርቱ ብቁ ሆኖ በ1968 ከባግዳድ ዩኒቨርሲቲ የሕግ ኮሌጅ ለመመረቅ በቃ። ሳዳም ሁሴን እንደ ኤሮፓያን አቆጣጠር በ1956 በንጉሥ ፈይሰል ሁለተኛና በጠቅላይ ሚኒስትር ኑሪ አሳዕድ ላይ በተሞክረው የመፈንቅለ መንግሥት ተሳታፊ ነበር። በዓመቱ በ1957 የአረብ ብሔርተኝነት አቀንቃኝ ወደነበረው የበእስ ፓርቲ ተቀዳከለም። በ1956 ያልተሳካው መፈንቅለ መንግሥት በሁለት ዓመቱ በ1958 ተሳካና የኢራቁ ንጉሥ ፈይሰል ዳግማዊ ተገደሉ። መፈንቅለ መንግስቱን የመራው አብዱልከሪም ቃሲም ነበረ። አብዱልከሪም ቃሲም መፈንቅለ መንግስቱን አድርጎ የኢራቅ ሥልጣንን በያዘ በዓመቱ በ1959 ሳዳም ሁሴንና አጋሮቹ የበዕስ ፓርቲ አባላት የግድያ ሙከራ አደረጉበት። ይሁን እንጂ በአብዱል ከሪም ቃሲም ላይ የተፈጸመው ግድያ ከሸፈ። አብዛኛው የግድያው አቀነባሪ የሳዳም አጋሮች ሲገደሉ፣ ሳዳም ግን አምልጦ ወደ ሶሪያ ገባ። ሶሪያ የባእስ ፓርቲ ዋና ማዕከል መሆኗን ልብ ይለዋል። የግብፁ አረባዊ ብሔርተኛ መሪ ገማል አብዱናስር የሳዳምን ከግድያ አምልጦ ወደ ሶሪያ መግባት በሰሙ ጊዜ ሳዳምን ወደ ግብፅ ካይሮ ለማምጣት ሁኔታዎችን አመቻቹ። ሳዳም ሁሴን ገማል አብዱናስርን ይወዳቸዋል፣ አይገልጸውም። የሳዳም ሁሴን የትግል ቀንዲሎችና አርያዎች አርአያዎች ማን ናቸው ከተባለ ከገማል አብደል ናስር በፊት ቀድሞ የሚመጣ መሪ ማንም የለም። በ1963 ከአራት ዓመት በኋላ በሰፈሩት ቁና መሰፈር አይቀርም እንዲሉ ንጉሥ ፋይሰልን በመፈንቅለ መንግሥት አስወግዶ ስልጣኑን የተቆጣጠረው አብዱል ከሪም ቃሲም በነሳዳሙ ባዕስ ፓርቲ የመፈንቅለ መንግሥት ተደርጎበት ተገደለ። ሳዳም በካይሮ እንዳለ ይህን ብስራት ሰማ። እናም ጉዞ ወደ ሀገሩ ኢራቅ። ይሁን እንጂ መፈንቅለ መንግስቱን ከተደረገ በኋላ የእርስ በርስ የስልጣን ሽኩቻው፣ የመንግስት መገለባበጡ ቀጠለ። ያልተረጋጋው የኢራቅ መንበረ ንግስና በመሪዎች ደም መጨቅየቱን ቀጠለ። ሳዳም ከግብፅ እንደተመለሰ የጠበቀው በስልጣን ሽሚያው ውስጥ እስር ነበር። እናም ሳዳም ለሶስት ዓመታት ዘብጥያ እንደወረደ አሁንም እንደለመደው በ1967 አመለጠ። በ1968ቱ ደም አፋሳሽ መፈንቅለ መንግሥት የበእስ ፓርቲው ሜጀር ጀነራል አሕመድ ሐሰን አልበክር የኢራቅ ፕሬዝደንት ሲሆን፣ ሳዳም ሁሴን ዋና ጸሐፊና የአብዮታዊ እዝ ምክትል ፕሬዝደንት ተደርጎ ተሾመ። በ1978 ሳዳም ሁሴን የኢራን ኢስላማዊ አብዮታዊ መስራችና መሪ የነበሩትን አያቶላህ ሆሜኒ በሀገሩ አባረራቸው። ሳዳም ለጊዜው የኢራኑ መሪ ሻህ ሙሐመድ ሬዛ ፓህላዊ እንዲህ የሚል ደብዳቤ ላከለት። አያቱላህ ካሚኒን ልግደላቸው ወይንስ ከሀገር ላባረራቸው? የሚል መወለድ ሆነና ምንም እንኳን ሥልጣኑን ሊገለብጡት እየታገሉ ቢሆንም አንጀቱ ያልቻለው ሻህ መሐመድ መግደሉን እንኳን አትግደላቸው፣ ግና ከሀገር አባረራቸው የሚል ምላሽ ላከለት። ሳዳምም ኢማም አያቱላህን ሲያባረራቸው ወደ ፈረንሳይ ተሰደው በሻሁ አገዛዝ ላይ የሚያደርጉትን ትግል ቀጠሉ። በ1979 ፕሬዝዳንት አሕመድ ሐሰን አልበክር ሥልጣናቸውን በገዛ ፈቃዳቸው ሲያስረክቡ ሳዳም ሁሴን አብዱል መጂድ የኢራቅ ፕሬዝደንት ተደርጎ ተሾመ። ኢራቅ እንደ ፈርጣማውን ነበልባሉን መሪዋን አገኘች። የመካከለኛው ምሥራቅ ኃያሉ መሪ በባግዳድ ዙፋኑ ላይ ተቀምጦ የአረብና የእስላም ጠላቶች ናቸው ያላቸው ላይ የቅጣት በትር ሊያወርድ ቃለ መሐላ ፈጸመ። ኢራቅ ፍጹም ሌላ ኢራቅ ሆነች። የኢራቁ ሱፊ ፕሬዝደንት ጸረ ሺአነቱን ለማሳየት እንኳን ዓመታት ቀርቶ ጥናት አልፈጁበትም ነበር። በዚህ ድርጊቱ የተበሳጩት አያቱላህ ኾሚኒ በሳዳም ላይ የመንግሥት ግልበታ እንዲደረግ ጥሪ አቀረቡ። ሳዳም በቁጣ ተንተከተከ። እናም ሳዳም ለአያቱላህ ኾሚኒ የድፍረት ጥሪ መልስ የሆን ዘንዳ በኢራቅ የእርሳቸው ዋነኛ አጋር የነበሩትን አያቱላህ መሐመድ አልበክር ሳድርን ገደላቸው። ከ አርባ ሺ የሚበልጡ ሺአዎችንም ከኢራቅ ጠርጎ አባረራቸው። ሳዳም ሁሴን አንድ ህልም ነበረው። ህልሙን የቀዳው ከታላቅ መምህሩ ከምንጊዜም ሞዴሉ ከገማል አብድናስር ነበር። የሳዳም ህልም አረቦችን በሙሉ በአንድ መንግስት ስር በማሰባሰብ የዓለም ሀያል የሆነ አረባዊ መንግስት መመሥረት ነበር። ለዚህ ዓላማው አለመሳካት ደግሞ የመጀመሪያው ምክንያት አድርጎ የወሰዳት በአያቱላሆቹ ስር የገባችውን ኢስላማዊት ሪፐብሊክ ኢራንን ነበር። እናም በመስከረም 22 ቀን 1980 ሳዳም ሁሴን በኢራን ላይ ጦርነት አወጀ። ውድ ተከታታዮቼ ለዛሬ እዚህ ላይ ይበቃናል። ክፍል ሁለት ፕሮግራሜን ይዤ እስክመለስ